ሰበር ዜና መስከረም 19። ጤና ይስጥልኝ አድማሽ ተመለካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወሎ የሚያደርገውን ውጊያ አጠናክሮ ቀጥሏል። ጀኔራል አሰፋ ቸኮል በጥይት እግሩን ተመቶ አዲስ አበባ ገብቷል። ብርሃኑ ጁላ ሰራዊቱን በወሎ አስጨረስከው በሚል ግምገማም አድርገውበታል፣ እርምጃ ተወስዶበታል። ይህ በእንዲህ እንዳለም አሁን በዚህ ሰዓት በወሎ በበርካታ ግንባሮች ከባድ ውጊያ እየተደረገ ነው። ፋኖ ድልም እየቀናው ነው። የደሴና ወልዲያ ወቅታዊ ሁኔታን ጨምሮ ውጊያ እየተደረገባቸው ስለሚገኙ ቦታዎች ዝርዝር መረጃ ይዘናል። በርካታ መረጃዎችን ወደ እናንተ እናደርሳለን። በሌላ በኩል ወሎ የተተኮሰው ጥይት አዲስ አበባ ደርሷል። በወሎ የፋኖ ድል እየተደሰታችሁ ነው በሚል የዳኛ ዋሪን ዘፈን የከፈቱ ሰዎች በአዲስ አበባ መታሰራቸውን ሰምተናል። በዝርዝር መረጃውን እንመለከተዋለን። ወዲህ ደግሞ ፋኖ ጎንደር ከተማ ላይ ውጊያ ከፍቷል። በጎንደር የብልጽግና ወታደራዊ ቤዞች አመድ ሆነዋል። ጎጃም ላይም ውጊያ ተደርጓል። በዝርዝር እንቃኛቸዋለን። ወዲህ ደግሞ የአ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 ቀዳሚ ወዳደረኩት ዘገባ አልፋለሁ። የአሜሪካ ስቴት ዲፓርትመንት ኢትዮጵያን በተመለከተም የኢንቨስትመንት ሁኔታ ሪፖርት አውጥተዋል። ሪፖርቱ እንደሚያሳየው የአብይ አህመድ መንግስት አገሪቷን ቁልቁል እየነዳት መሆኑን ጠቁመዋል። ይህንን ሪፖርት የተመለከተ የውጭ ተቋም የትኛውም የኢንቨስትመንት ግሩፕ ኢትዮጵያ ላይ እግሩን እንደማያነሳም ተነግረዋል። ከሪፖርቱ ማጠቃላይ ሀሳብ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች እጅግ አስቸጋሪና ተስፋ አስቆራጭ እንደሆነ ያሳያል። ከተጠቀሱት ነጥቦች መካከል በጥቂቱ እንመልከት። ሀገሪቷ ውስጥ በተለያዩ ቦታዎች በተለይ በአማራና ኦሮሚያ ክልሎች ባሉ ግጭቶች ምክንያት በአገር ውስጥ ተዘዋውሮ ለመስራት ፈጽሞ እንደማይቻልና ሰላምና ድህንነት እንደሌለ ሪፖርቱ ገልጿል። በመንግስት ባለስልጣናትም ሆነ በታጣቂ ቡድን አባላት የንግድ ህብረተሰቡ ንብረቶች በተደጋጋሚ እንደሚወረስና የኢትዮጵያ መንግስት ይህንን ለማስቆም ምንም አይነት አቅም እንደሌለውም ሪፖርቱ ገልጿል። የንብረት ባለቤትነት መብቶች ምንም እንደማይጠበቁና በተለይም በተከታታይ የኮሪደር ልማት ፕሮጀክት የታዩት በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች የውጭ ይዞታዎችን ጨምሮ ንብረቶቻቸውን ያለምንም ምክንያት ማስጠንቀቂያና ካሳ በማፍረስ ባለሀብቶችን መንግስት እያሰቃየ እንዳለ ሪፖርቱ ይገልጻል። አስከፊ ውጭ ምንዛሬ እጥረት እንዳለና በዚህም ምክንያት የኢኮኖሚ መዛባት ያለመረጋጋት መኖሩን የአሜሪካ ስቴት ዲፓርትመንት ያወጣው መረጃም ያሳያል። የመንግስት ባለስልጣናት አጠያቂ የሆኑና ከልክ ያለፈ የታክሲ ሳብ የውጭ ሀገር ንግዶችን እንደሚጠይቁና ኢትዮጵያ ስራ ለማሰራት እጅግ አዳጋች ሆኖ ባለስልጣኖች እንዳሏትም ይጠቅሳል። የጉምሩክ ኮሚሽን አሰራር ግልጽ ያልሆነ ኋላቅርና ለዘረፋ የሚያመች በመሆኑ ብዙ ኩባንያዎች ኪሳራ ላይ መውደቃቸውንም ሪፖርቱ ገልጿል። ደካማ የመሠረተ ልማት አውታርና ውጤት አልባ የሎጂስቲክስ ስርዓት በመኖሩም ስራን በቅልጥፍና ለመስራት እንደማይቻልም ሪፖርቱ ይገልጻል። ሙስና በሀገሪቷ ውስጥ እጅግ ስለተንሰራፋ ለኢንቨስተሮችና ለነጋዴዎች እጅግ ፈተና መሆኑን እንዲሁም የህግ በላይነት የሚባል ነገር አለመኖሩም ችግሮች ሲፈጠሩ እንኳን በህግ አግባብ መፍታት እንደማይቻል በሪፖርቱ ላይ ተገልጿል። እነዚህ በጣም ጥቂቶቹ ናቸው በሪፖርቱ ላይ ከተጠቀሱት። እንዲህ የቀለለ አቅመቢስ፣ አሳፋሪ መንግስት ነው እንግዲህ እቺ ሀገር የሚመራት። የውጭ መንግስታት ሳይቀሩ ገመናውን እንዲህ እየገለጡት ነው። የበሻሻው መሪ ሀገሪቷን ቁልቁል እየሰደዳት ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። ሻለቃ ዘውዱ አፈሩን አራግፎ ተነሳ። ብልጽግና ገደልኩት ያለው የፋኖ መሪ አፈሩን አራግፎ ተነሳ። ብልጽግና ከሰሞኑ በወሎ በደረሰበት ተደጋጋሚ ጥቃት እጅጉን ክፉኛ ተጎድቷል። በዚህም ድባቴ ውስጥ የገባውን ደጋፊውን ለማነቃቃት ብልጽግና ያለ የሌሉ ፕሮፓጋንዳዎችን ሲነዛ ቆይቷል። ከእነዚህም መካከል ሻለቃ ዘውዱ የፋኖን መሪ ገደልኩኝ በማለት ደጋፊዎቹን ጮቤ ሲያስረግጡ ውለዋል። በወልዲያ አካባቢ በነበረው ውጊያ ሻለቃ ዘውዱን ከነግብረአበሮቹ ገደልኩኝ ብሎም ብልጽግና ወሬ ሲያስነግር ቆይቷል። በዚህም ደጋፊዎቹን ጮቤም አስረግጦ ነበር። ነገር ግን ሻለቃ ዘውዱ በሕይወት አለው አልሞትኩኝም ብለዋል። የብልጽግና ኃይሎች ገደል ነው ብለው ጮቤ ሲረግጡበት የነበረው ሻለቃ ዘውዱም ለሚዲያችን የምስልና የድምፅ ማስረጃ ልኮልናል። በሕይወት እንዳለ የሚገልጽ አድምጠነው እንመለስ። ቀን 19 አንደኛ ውኖች 18 ዓመተ ምህረት አፋባሃ ምስራቅ አማራ ቀጠና ኮራንድ አሳምልክ ክፍለ ጦር አምስተኛ ሻለቃ ሻለቃ ዘውድ ዘመላክ እባላለሁኝ። ያው ሰሞኑን በተደረገው ተጋድሎ አንዳንድ ሚዲያዎች ላይ ደምስሰነዋል፣ ከነ ግብረ አበሮቹ አውድመናል፣ ምናምን የሚባል ነገሮች እየተሰማ ነው እና በሀገር ውጭም በአገር ውስጥ የሚያላችሁት ወንድሞቼ፣ ያው እኔ በህይወት አለሁኝ። የኔ ድነት ያሳስባችሁ በሙሉ እኔ ሰላም ነኝ። ምንም የሆንኩት ነገር የለም ከነ ግብረአበሮች በሰላም የወጣሁበትና በሰላም እዛው ቦታ ላይ ያገኙበት ጉዳይ ስለሆነ ምንም የተፈጠረ ነገር የለም። ትግላችን ወደፊት ይቀጥላል። ድል አማራ ታኑ ድል ለተገፈው ለአማራ ህዝብ እላለሁ። አመሰግናለሁ። ይህንን ሲመለከቱ የብልጽግና ቡድን የሚዲያ ሰራዊት በእርግጠኝነት ፋኖ በውጭ ኃይሎች እገዛ ከሞት እየተነሳ ነው፣ ገድለን ቀብረናቸው ሲያበቁ አፈራራግፈው ተነሱብን ማለታቸው የማይቀር ነው። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋሉ። ዘመቻ አርበኛ ደማሊ አባን አደው ተጠናክሮ ቀጥሏል። ንጉስ ሚካኤል ኮር ሸዋን ግዛው ክፍለ ጦር አራት ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠርና ከሰባ በላይ የብልጽግና ጦርን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። ስድስተኛ ቀኑን በያዘው ዘመቻ አርበኛ ደማሊ አባናደው ሸዋን ገዛው ክፍለ ጦር በትላንትናው እለት ንጋት አንድ ሰዓት ጀምሮ እስከ ቀኑ 11 ሰዓት ተኩል ሙሉ ቀን በተደረገ ትጋድሎ ከላላ ወረዳ፣ ቴርትሪ፣ ልጓምና ቱልያ አራት ግንባሮች ላይ ከ30 ያለነሰ የብልጽግና ጦር ሲደመሰስ ከ42 በላይ ደግሞም አቁስሏል። ትጋድሎ አራት ከተሞችን ማለትም ከላላ፣ ቴርትራ፣ ልጓማና ቱልያ ከተሞችን ለመቆጣጠር ያለ መሲሆን ሲሆን ከብርቱ ትንቅንቅ በኋላ ከሰባ በላይ የብልጽግና ኃይል በመደምሰስ በማክሰል ቲርቲራና ቱሊያ ከተሞችን የፋኑ ኃይል በቁጥጥር ስር በማስገባት በድል ተጠናቋል። ከሸዋን ግዛው ክፍለ ጦር አፈ ሙዛም ልጦ ከቲርቲራ ፈርጥጦ ወደ ልጓም ይጓዝ የነበረን ሶስት መኪና የብልጽግና ኃይል አደማሊ አባናዳው ክፍለ ጦር አራተኛ ሸልቃም ከልጓም ቅርብ ርቀት ላይ ደፈጣ በመያዝ ከ10 በላይ ሚሊሻ በመደምሰስ በርካቶችን ቁስለኛ በማድረግ እንዲሁም መኪኖችን በማውደም ታላቅ ጀብዶም ፈጽሟል። ዘመቻ አርበኛ አደማሊ በሌሎች ግንባሮችም ተጠናክሮ ቀጥሏል። ንጉሥ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ከማሻ እስከ ደብረ ዘይት ድረስ ባለው ቀጠና ከባድ ትንቅንቅና ተጋድሎ በማድረግ ላይ ታላቅ ድል ተጎናስፈዋል። ስድስተኛ ቀኑን በያዘው ዘመቻ አርበኛ ደማሊ አባናደው ተጋድሎችን እያደረገ ያለው አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ በንዑስ ወረዳው ካደራጀው ከ500 በላይ አባት አርበኛ ጋር በመጣመር መስከረም 18 ቀን 2018 ዓ.ም ም ትላንት ንጋት ጀምሮ ከማሻ እስከ ደብረ ዘይት ባለ ቀጠናም ያገኘውን ጸረ አማራ ሰራዊት ሲጠርጉትም ውለዋል። በተጋሎ የወረዳዋ ምክትል የጸጥታ ቢሮ ኃላፊ አቶ ሰይዳሊን ጨምሮም ከ15 በላይ የብልጽግና ኃይል ሲደመሰስ ከ25 በላይ ደግሞ ቁስለኛ ሆነዋል። በዚሁ ውጊያ ሙሉ ለሙሉ በሚባል ደረጃ ከጊንባ ከአጅባራና ከማሻ ተሰብስቦ የመጣ አድማ ብተና ሚሊሻም ሙሉ ለሙሉ ተደምስሰዋል። በግል ትጥቁና ተተኳሹ ተጋሎ እያደረገ ያለው አባት አርበኛ ጦር ታላቅ ጀብዶም እየፈጸመ ይገኛል። ንጉስ ሚካኤል ኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ተጋሎ በማድረግም ድል አስመዝግበዋል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ በትላንትናው እለት እዋ ቀጠና ላይ እዋ ትምህርት ቤት መሽጎ የነበረውን የብልጽግናን ኃይል በከበባ አስገብቶት በማፈን በርካታውን ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። በተጋድሎ ታቦሮች በርካታ የብልጽግናን ኃይል ሙትና ቁስለኛ በማድረግ የብልጽግና ኃይል ላይ ሰብአዊና ቁሳዊ ኪሳራ ከማድረስ ባሻገርም ስድስት ክላሽ ማር ተማርከዋል። በተጨማሪም ከብልጽግና ኃይል ጋር በማበር በወገንና ህዝባቸው ላይ የሚፈጸመውን ዘር ማጥፋት መረጃ በመስጠትና በዘረፋ እንዲሁም በሌሎች እኩይ ተግባሮች እየተሳተፉ ያሉ ግለሰቦችም መታቀብ ባለመቻላቸው የማያዳግም አስተማሪ እርምጃ የሚወስዱ መሆናቸውን ብርጌዱ አሳውቋል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ በወልዲያ ዙሪያ የሚደረገው ትንቅንቅ ለጊዜው በረድ ብሏል። አሁን የከባድ መሳሪያ ድምፅ እየተሰማም አይደለም። የፋኖ ኃይሎች ውጊያውን በመክታት በዙሪያው ምሽግ ይዘው ቆመዋል። መከላከያ ሰራዊቱ በድሮን ተደጋጋሚ ቅኝትም እያደረገ ነው። በደሴ ዙሪያ ግን ከዚህ ለየት ይላል። ከባድ የተባለ ውጊያ እየተደረገ ነው። ያገዛዙ የጦር አዋጊዎችና አስተዳደሮች የተማረኩበትና የተገደሉበት ውጊያ እየተደረገ ነው። በዚህ ውጊያ ላይ ብዙ ለመናገር የውጊያ ሁኔታው አለመጠናቀቅ ስለማይፈቅድልን ለጊዜው ምንም አንልበትም። ይህ በእንዲህ እንዳለ አራት ንጹሐን በድሮን ጥቃት ተገደሉ። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ እየተገለጸ ሲሆን ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ተኛ የድሮን ጥቃት መፈጸሙን የሚዲያችን ምንጮች ገልጸዋል። ዛሬ ረፋድ አራት ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤታ አካባቢ አገዛዙ ባደረገው የድሮን ጥቃት አራት ንጹሐን እንደተገደሉ የአካባቢው ምንጮቻችን ገልጸዋል። ምንጮቹ አክለውም አራት የአካባቢው ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ነው የድሮን ጥቃቱ የተፈጸመባቸው። በትላንትና ዕለት ከላሊበላ ከተማ በቅርብ ርቀት በምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነተ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ተመሳሳይ ድሮን ጥቃት እንደተፈጸመ መዘገባችንም አይዘነጋም። ከትላንት ወዲያ እንዲሁ ሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩ ንጹሐንን ጨምሮ የሕክምና ባለሙያዎች እንደተገደሉ መረጃዎች እያሳያሉ። ይህ በእንዲህ እንዳለ ወሎ የተተኮሰው ጥይት አዲስ አበባ ደርሷል። ብልጽግና በ በፍርሃት ርዷል። አዲስ አበባ ላይ በወሎ ፋኖ ድል እየጨፈራችሁ ነው በሚል በስፒከር የዳኘ ዋለኝ ዘፈን የከፈቱ ሰዎች እየታፈሱም እየታሰሩም ነው። ቤተልና ጦር ኃይሎች አካባቢም የዳኘ ዋለኝ ዘፈን ከፍታችኋል ተብለው ሁለት የንግድ ሱቆች ተዘግተው ባለቤቶቻቸው እየተደበደቡም በፓትሮል ተጭነው ተወስደዋል። ብልጽግና የዚህን ያክል ነው በወሎ ድል የደነገጠው። ይህ በእንዲህ እንዳለ ብርሃኑ ጁላ በወሎ ሰራዊቱን አስጨረስከው በሚል ወደ አዲስ አበባ ያስጠሩት ራል አሰፋ ቸኮል እርምጃ ተወሰደበት። ጀነራል አሰፋ ቸኮል ዛሬ በጦር ኃይሎች ግቢ ውስጥ ግምገማም ተደርጎበታል። ጀነራል አሰፋ ቸኮል በወሎም በጥይት እግሩን ተመቶ እንደነበረም በዛሬ በዛሬ ዕለት የተመለከቱት የመረጃ ምንጮቻችን ገልጸውልናል። ጀነራሉ በወሎ ከሰሞኑን መከላከያ ሰራዊቱን በደረሰበት ኪሳራ አንተ ሰራዊቱን አስጨረስከው ተብሎ ለግምገማ ወዲያውኑ ወደ አዲስ አበባ የተወሰደ ሲሆን ጀነራሉ በብርሃኑ ጁላ መሳሪያችንን በፋኖ ማስወሰድ ሰራዊታችንን በገፍ አስገደልክ ተብሎም ተወቅሷል። አሰፋ ቸኮል በብርሃኑ ጁላ የቁም እስረኛ እንዲሆን የተፈረደበት ሲሆን ጀኔራሉም ለፕሮፓጋንዳ ሲፈለግ ብቻ ሚዲያ ላይ እንዲወጣም፣ ከዛ ውጪ በወታደራዊ እስር ቤት የቁም እስረኛ ሆኖ እንዲቆይም ተብሏል። አሰፋ ቸኮል ለብልጽግና ሰዎች እንደልባቸው ቢገረድላቸው መጨረሻው ግን አላማረም ሲሉ የመረጃ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝ ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ሰሜን አመራ ቀጠና በላይ ዘለቀዝ ዳግማዊ ቴድሮስ አምስተኛ ኮር ከተለያዩ ክፍለ ጦር የተወጣጡ ጀግኖች በጥምረት በመሆን በዛሬው ዕለት መስከረም 19 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በተመሳሳይ ማክሰኝት ከተማ ዙሪያና ጠዳ ከተማ ውስጥ የሚገኙ የአገዛዝ ወታደራዊ ቤዞች ላይ ያነጣጠረ እርምጃም ወስደዋል። በአውደ ውጊያው በብልጽግና በኩል ከፍተኛ የሆነ ሰብአዊና ምቁሳዊ ኪሳራ የደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለኝነት ሳይታደጋቸው ቀርተዋል። በአሁኑ በቀጥታ ከአማራ ክልል ወደ ጎጃም ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ፍኖተ ሰላም ገራይ ላይ የብልጽግና ኃይል ተወቀጠ። የአፋ ባሃ ምዕራብ አማራ ቀጠና ቴድሮስ እዝ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አረንዛው ዳሞት ብርጌድ በዛሬው ዕለት ማለት በቀን 19 አንደኛው ወር 2018 ዓ ም የብልጽግና ኃይል ከፍኖተ ሰላም ከነበረ ጉሬው በመውጣት ወደ ጀግኖቹ ሀገር ገራይ ለመግባት ያለ የሌለ ኃይሉን ሰብስቦ ቢሄድም በእንማይ አይቀመሰ ሻለቃ በእና ይቀመሰ ሻለቃ አበረ ምናሉ ልጆች ከጠዋቱ 1 ሰዓት እስከ ረፋዱ አምስት ሰዓት ተኩል በተደረገ ውጊያም የብልጽግና ኃይል የረገፈ ሲሆን በዚህም ከ20 በላይ ሞት ሲሆን ከ18 በላይ ደግሞ ቁስለኛ እንዲሁም ሁለት ክላሽ ተማርከዋል። በዚሁ ጎጃም ላይ የአፈባሃ ምዕራብ አማራ ቀጠና ቴድሮስ እዝ ሀዲስ አለማየሁ ሰባተኛ ክፍለ ጦር የደጃዝማች ተላጓሉ ብርጌድ ጎደልማ ላይ ከ12 ሰዓት እስከ ሰባት ሰዓት ከፍተኛ ትንቅንቅ የታየበት ውጊያ ሲያደርጉሏል። በውጊያው የአገዛዙ አሽከር ሚሊሻ አረማ ብተና እንደ ጌሾም ሲወቀጡሏል። ነበልባሎቹ የተላጓሉ ልጆች የአገዛዙን ሰራዊት የእግር ሰዓት የሆኑበት ሲሆን በውጊያውም ከ19 በላይ የብልጭግና ኃይል ሲደመሰስ ከ20 በላይ ደግሞ ቁስለኛ ሆነዋል። በመጨረሻም የዛሬው ውጊያ መረጃዎችን ሊሰጠን አርበኛ በፈንታው ከሚዲያዎች ጋር ቆይታ አድርጓል። ያደረገውን ቆይታ አድምጠ ነው እንመለስ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የዛሬ መስከረም አስራ ዘጠኝ ሁለት ሺ አስራ ስምንት ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል የግንባር መረጃዎችን ሊያጋራን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዚህ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አብሮናል። ፋኖ አበበ ፈንታው መረጃዎችን እንድታጋራን እድሉ ለአንተ ልስጥን። አመሰግናለሁ እንግዲህ እንደ ጠቀስሽው የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች በርካታ ትንቅንቅና ተጋሉ እያደረገ ይገኛል። በዚህ በእኛ በምስራቅ አማራ ቀጠና ሚኒሊክ እዝ ዘመቻ አውጆ ዛሬ ስድስተኛ ቀኑን ይዟል። መጀመሪያ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ እያደረገ ያለውን ተጋሉ መረጃ ላድሳችሁና ወደዛኛው ቀጥላለሁ። በሰሜን አማራ ቀጠና በላይ ዘለቀ እዝ እንግዲህ በዛሬው ዕለት እና በትላንትናው ዕለት ብርቱ ትንቅንቅና ተጋድሎች የተደረጉባቸው ቀጠናዎች አሉ። በዚህም ሰሜን ብርቅዬ ክፍለ ጦር በርካታ ጥላትን በመደምሰስ ጦር መሳሪያ ጭምር በመማረክ በሰብአዊና ቁሳዊ ኪሳራ በማድረስ ጠላት ላይ ትልቅ ድል ተጎናጽፈዋል። በዚህም መስከረም አስራ ሰባት የሚከበረውን የመስቀል በዓል እንደ ማዘናጊያ እና እንደ መልካም አጋጣሚ በመጠቀም ጥላት እንቅስቃሴ አድርጎ ነበር በዚህም እንግዲህ ንስሮቹ ደግሞ ይህንን የጠላት መረጃ ስላላቸው በቂ ዝግጅት አድርገው በመጠበቅ እስከ ሀምሳ አምስት የሚደርስ በግምት ሙትና ከሀያ አምስት በላይ ቁስለኛ በማድረግ እንዲሁም ደግሞ ሰላሳ አምስት የነፍስ ወከፍ ክላሽ በመማረክ ትልቅ ድል ነው የተጎናጸፉት። በሰሜን ጎንደር ዞን ጠለምት ወረዳ በስቂያ ተኩል ልዩ ስሙ ዋሌ አንገት እየተባለ በሚጠራ ቦታ ነው ብርቱ ትንቅንቅና ተጋሉ የተደረገው በዚህም በርካታ የጠላት ኃይል ነው እንግዲህ የተደመሰሰው። ሀምሳ አምስትና ሀያ አምስት ስትደምረው በጣም ብዙ ነው። ሀምሳ አምስት ማለት እንግዲህ አንድ ሻምበል ነው። ሀያ አምስትም ደግሞ አንድ የመቶ ነው። አንድ ሻምበል እና አንድ የመቶ የጠላት ኃይል እንግዲህ ሙትና ቁስለኛ ሆኗል ማለት ነው። ሰላሳ አምስት ክላሽ ደግሞ እንደዚሁ አንድ ሻምበል የሚያስታጥቅ ክላሽ ነው የተገኘው። በጣም ትልቅ የሚባል ድል ነው የተመዘገበው በሰሜን አማራ ቀጠና ማለት ነው። ከዚሁ ከሰሜን አማራ ሳንወጣ አሁንም በጎንደር ከተማ አካል የሆነችው የጣዳ ክፍለ ከተማ እና ጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። አማራ ፋኖ ብሔራዊ ኃይል አፋባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ነው እንግዲህ ተጋድሎን እያደረገ ያሉ ከተለያዩ ክፍለ ጦሮች የተውጣጡ አህዶችን በጋራ በማድረግ በጥምረት ነው እንግዲህ ዛሬ መስከረም አስራ ዘጠኝ ከቀኑ ዘጠኝ ሰዓት በተመሳሳይ ማክሰኝት ከተማ ዙሪያ እና ጠዳ ከተማ ውስጥ የሚገኙ የአገዛዙ ቁልፍ የሚባሉ ወታደራዊ ቤዞችን ያነጣጠረ እርምጃ ነው የተወሰደው። በዚህም አውደ ውጊያ ጠላት በኩል ከፍተኛ የሆነ ሰብዓዊ እና ቁሳዊ ኪሳራ ያደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረበት ሁኔታ አለ። ወደ ገጠር ቀበሌዎች የፋኑ ይዞታ ናቸው የሚባሉ ታዳጊ ከተሞች ወደዛ ለማጥቃት ሲመጣ ፋኖ ደግሞ በተቃራኒው ጠላት ከተነሳባቸው አካባቢዎች ወደ ከተማ በመግባት የትኩረት አቅጣጫውን በማስቀየርና የስበት ማዕከሎቹን መልሶ በማጥቃት ወደዛ ወደ መነሻው እንዲመለስና ፋኖም ቀጠናዎቹን ያስከበረበት ሁኔታ የጠላትን ደግሞ ቤዝ ደግሞ ቁልፍ የሚባሉ ወታደራዊ ቦታዎችን በመምታት ትልቅ ድል የተጎናጸፉበት ሁኔታ ነው ያለው። በዚሁ በአማራ ፋኖ ብሔራዊ ሀይል ሚኒሊክ ህዝ ሰሞኑን እንግዲህ በአርበኛ አደም አሊ ወይም አባናደው ስም የተሰየመው ዘመቻ ከመስከረም አስራ አራት ሁለት ሺህ አስራ ስምንት ዓመተ ምህረት ጀምሮ እስካሁን ድረስ ዘመቻው እንደቀጠለ ነው። በዚህ ዘመቻ እንግዲህ በምስራቅ አማራ ቀጠና ሚኒሊክ ሚኒሊክ እዝ አምስቱ ኮሮችና በእዙ ልዩ ዘመቻ ነው ተጋድሎ እየተደረገ ያለው። በዚህም እንግዲህ ዘመቻው ተጠናክሮ የቀጠለበት ሁኔታ ነው ያለው ዘመቻ ያለበት የነበሩንን ያሉንን ያስከበርናቸውንና አዲስ የተቆናጠጥናቸውን በጣም ሰፊ የሚባል በመቶዎች ኪሎ ሜትር የሚቆጠር ሰፊ ቀጠና የተቆጣጠርንበት ሁኔታ አለ። ይህንን ነፃ ቀጠናችንን ተቆጣጥረን አሁንም አዳዲስ ቁልፍ የወረዳና የዞን ከተሞችን ለመቆጣጠር የሚያስችል ወታደራዊ ቁመና ላይ እንገኛለን። አገዛዙ በዚህም በጣም ከፍተኛ ኪሳራ ደርሶበታል፣ አብዷል። በዓለም አቀፍ ደረጃ የፋኖ አቅም ምንድን ነው፣ የብልጽግና አቅም ምንድን ነው የሚለውንም ያሳየ የፋኖን ትግልም አንድ ደረጃ ወደፊት ከፍ ያደረገ ተጋድሎ ነው እየተደረገ ያለው እና ከዚህ ጋር በተያያዘ እንግዲህ እግረኛውን ስላልቻለ በድሮን ሁለትም ሶስትም እያየ ጊዜ እየጣለ ያለበት ሁኔታ አለ። እንግዲህ እስካሁን በሶስት ቀናቶች ውስጥ መዞር ከጀመረ አሰሳ ከጀመረ አራት ቀን ሆኗል። በሶስት ቀን ተከታታይ እየጣለበት ሁኔታ አለ። በመጀመሪያው ቀን አስር ጊዜ ጥቃት ፈጽሟል። በርካታ ንጹሐኖችን የመታበት ሁኔታ አለ። ጤና ጣቢያ የወደመበት ሁኔታ አለ። እናቶች፣ ህጻናቶች፣ ሐኪሞች ናቸው ያለቁት እዛ ላይ ከዛ በዘለለ በትናንትና ዕለትም እንደዚሁ ገነተ ማርያም አካባቢ ቤተክርስቲያን አካባቢ ነው የጣለው። ለቤተ ክርስቲያኑ ለህንፃው አደጋ የሆነ ጥቃት ነው የፈጸመው። በዛሬው ዕለትም ቃሊም ከተማ ላይ ፋኖውን ስለሚያጣው ፋኖ መወሰድ ያለባቸውን በቂ ጥንቃቄዎች እየወሰደ ስለሆነ ንፁሃኖችን በመምታት ለማሸማቀቅ እና ህዝባችንን ከፋኖ ጎን እንዳይሰለፍ ለማድረግ ጥረት እያደረገ ነው። የሽንፈት ምልክት ነው። አሁንም ይህን አጠናክሮ የቀጠለበት ሁኔታ አለ። የሆነ ሆኖ ፋኖ ሚኒልክዝ ነጻ ያወጣቸውን ቀጠናዎች ህዝብ በማወያየት ስራ ተጠምዶ ነው ያለው። ህዝብ እያወያየ ህዝቡ የፈቀደውን የወደደውን አስተዳዳሪውን እንዲመርጥና የህዝብ አስተዳደር መዋቅሩን እንዲዘረጋ እያደረገ ያለንበት ሁኔታ ነው ያለው። አሁን አስተዳዳሪዎችን እየዘረጋን እየተከልን መዋቅር እየሰራን የህዝብ አስተዳደር መዋቅራችንን እያሰፋን ህዝባችንን እያወያየን የወደደውን የፈቀደውን የአስተዳደር ብሎ የመረጠውን እየመረጥንለት እያደራጀንበት እያደራጀንለት ያለበት ሁኔታ ነው ያለው። ሌላው በዚሁ በሚኒሊክ ህዝብ ባለፉት ቀናቶች እንግዲህ ከአንድ ሺህ ያላነሰ የነፍስ ወከፍ ክላሽ ነው የተማረከው። ሞርተሮች ተማርከዋል። ብሬኖች፣ ስናይፐሮች፣ ክላሾች ተማርከዋል። አንድ ስናይፐር በስንት ሰው ይደራጃል? አንድ ብሬን በስንት ፋኑ በስንት ወታደር ይደራጃል? ዲሽቃ እንዴት ይደራጃል? ሞርተሮች በምን ልክ ይደራጃሉ? ሁሉም የራሱ መስፈርት አለው። ይሄ እንዳለ ሆኖ በርካታ የሰው ኃይል እንደሚፈልግ እንዳለ ሆኖ ክላሾችም የተገኙበት ሁኔታ አለ። ከዚህ ጋር ተያይዞ ዛሬ ጥሪ ያደረግንበት ሁኔታ አለ። የሚኒሊክዝ በአርበኛ መቶ አለቃ ዮሴፍ አስማሪያ የሚመራው ስልጠና መምሪያ ወጣቱን ለስልጠና ጥሪ ያደረገበት ሁኔታ ነው ያለው። በዚህም እንግዲህ ወጣቶች ሚኒሊክዝ የማረካቸውን ጦር መሳሪያዎች እየመጣችሁ ታጠቁ የሚል ጥሪ ተደርጓል። እየመጡ እየሰለጠኑ እየተደራጁ እየታጠቁ የአማራን ሕዝብ ህልውና ተጋድሎ እንዲቀላቀሉ የሚል ጥሪ አለን። አጠቃላይ በእኛ ቀጠና በምስራቅ አማራ ሚኒሊክዝ፣ እንዲሁም በሌሎች ቀጠናዎች ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። የደቡብ አማራ አሳምነው እዝና የምዕራብ አማራ ቴዎድሮስ እዝ የተጋሉ መረጃዎች በኢንተርኔት መቆራረጥ ምክንያት አልደረሱም። እንደደረሱ የምናደርሳችሁ ይሆናል። አመሰግናለሁ ፋልፖ አመሰግናለሁ። ፋኖ አበበ ፈንታው፣ የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ሌክ እዝ የህዝብ ግንኙነት ኃላፊ ስላደረስክን መረጃዎችና እንደዚሁም ስለምታደርጓቸው ተጋሎ፣ ምናልባት በሚዲያዎች በኩል ጥያቄዎች ካለ እድሉን ወደ እነሱ ልስጥ። ጥያቄዎች ከሌሉን እንግዲህ ከልብ አመሰግናለሁ። ሌሎች ቀጠናዎች ላይ ያሉ ተጋድሎችን በተመለከተ መረጃዎች በጽሑፍ ከደረሱን የምናጋራ ይሆናል። አድማሽ ተመልካቾቻችን የዛሬ የመስከረም አስራ ዘጠኝ ሁለት ሺህ አስራ ስምንት ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል የተለያዩ ቀጠናዎች ውሎ ይሄንን ይመስል ነበር። በነገ ዕለት በሌላ የግንባር መረጃዎችና ውይይቶች እስከምንገናኝ ድረስ በያላችሁበት ሰላም።